እኔ አልጠይቅ ይህ መጨቃጨቅ አልወድም ተጨቃጨቅ አላልኩም ዝም ብለህ ኢየሱስ ጌታ ነው በላቸው ስ እንደ አንተ ኢየሱስ ጌታ ነው በላቸው እኔ አላልኩም ይኸው መጽሐፉ እግዚአብሔርን እኔ አላልኩም እኔ ግን አንድ ጥያቄ ልጠይቅ እንግዲህ ሲምፕል ጥያቄ ለምንድነው የሃይማኖቱ አለም ሰዎች እንትን የሚወዱት ጭቅጭቅ ክርክር ምናምን ዲቤት ምናምን ለምንድነው መንፈሱ ነው ጌታ ኢየሱስ ክርስቶስ ለምን ይመስላል ከአይሁዶች ጋር እንደዛ ሲጨቃጨቅ ነበር። ኢየሱስ ተጨቃጨቀ የሚል አሳየ ዮሐንስ ወንጌል ና አውጣ ኢየሱስ ተጨቃጨቀ የሚል ታሳየ አያልጠቅስ ሲጠቀስ አሁን አንተ ኢየሱስ ተጨቃጨቀ ተከራከራቸው የሚል ምዕራፍ ስንት? ልክ ልካቸው ነው የሚነግራቸው ታዲያ እንደዛ መንገድና የውሸት ትምህርታቸውን የሐሰት አስተሳሰባቸውን የመጨረሻው መሲ ሱ እንደሆነ መምጣቱን አለመቀበላቸውን በመጽሐፍ ተጠቀሰ ይነግረ ይሞግታቸዋል፣ አይጨቃጨቃቸውም። ዮሐንስ አይ አንተ የሐሰት ትምህርት ላይ ቢ እኔ የሐሰት ትምህርት ላይ አይደለሁም። አሁን እኔ እሱ አሁን ሐሰት ማን እንደሆነ ይኸውልህ እኔ የሐሰት ትምህርት አይደለም፣ እዚህ መጽሐፍ ላይ ያለውን ትምህርት ነው የተቀበለ። የዚህ መጽሐፍ እውነት የክርስቶስ ኢየሱስን አዳኝነት ነው የመሰከረው። አንተ ከመጽሐፍ ቅዱስ ጋር የሚጋጭ ሐሳብ አለ ብለህ ታስባለህ? ያንተ የኔ ያንተ ሐሳብ እስኪ እኔ ኢየሱስ ብቻ ኢየሱስ ነው ጌታ፣ ኢየሱስ ነው አዳኝ፣ ኢየሱስ ነው ቤዛ፣ ኢየሱስ ነው ስለ ኃጢአቴ የሞተው ያልኩትን የሚጋጭ ነው ትምህርት ያልከውን ይህን ነገር እሱ ማለት ምን ማለት ነው? የሚለው ነው ኢየሱስ ጌታ ነው እኔ አምናለሁ። የእኛ ትምህርት ነው። አንብብ። የዓለም ቤዛ ነች ማርያም እያልክ የእኛ ትምህርት ኢየሱስ ነው ቤዛ የሚለውን ብቻ ነው ትላለን። ቤዛ ምን ማለት ነው? መቶ ብር ቤዛ ነው፣ ምናምን ጫማ ቤዛ ነው። እኔ ስለ ኃጢአት የተከፈለውን የክርስቶስ ኢየሱስን የደም ቤዛነት ነው። በሱ ቤዛነት ማንም ቤዛ ይባላል እና መቶ ብር ጫማ፣ ቅድስት ድንግል ማርያም ክርስቶስ ባደረገው ቤዛነት በመስቀሉ ስራ ቤዛ ትባላለች አደለች ማርያም ቤዛ። ማርያም ስለ ኃጢአት ያልሞተችም ደም አላፈሰሰችልኝ። እያወራ ያለው ት ብቻ ነው። እሺ እኔ ኤርሚ እንደ በባንድራ አምላክ ኤርሚያስ እ በባንድራ አምላክ በቃ እኔ አሁን እኔ አሁን እኔ ማርያም ቤዛ ናት የሚል ቃል በቃል ከመጽሐፍ ቅዱስ ውስጥ ተከሳሳይ ማርያም ቤዛ ናት ብዬ ለአንተ አልነግርህም እንዳልከኝ አይደለችም። ለዛ ነው ስላልሆነችው። ኢየሱስ ክርስቶስ ግን ቤዛ እንደሆነ ከመጽሐፍ ቅዱስ ልታሳይ ትችላለህ። አዳምጠኝች እንድናገር ካልፈቀድክ ክል ይወጣ እንዳል በጣም በስርዓት ለማውራት የሞቅር ነው ይዘ ዲስኩራት ደስኩ ዲሲፕሊን፣ የፈሪሳውያን ካራክተር ውስጡ መቃብር የተለሰነ በኖራ የተለሰነ መቃብር ግን አክቲንግ አትስሩ እዚህ መታቸው። ዲሲፕሊን ስርአቱ፣ ሞጎሱ፣ አለባበሱ ኢየሱስ የሌለው ዲሲፕሊን ምን ያደርጋል? ምን ይጠቅመኝ? ኢየሱስ ምን አለ መሰለ? ኢየሱስ ምን አለ መሰለ? ፈሪሳያን እናንተ አለ፣ አዎ በኖራ የተለሰናችሁ መቃብር ናችሁ። ላያችሁ ያምራል፣ የፈሪሳዊ ካራክተር ነው ያላችሁ። እንትን እንትን ትላላችሁ፣ ግን ውስጣችኋል መቃብር፣ እውቀት የለ ኢየሱስ ሲባል። እሺ ቆይ አንድ ያጌርቴቅ በኢየሱስ ክርስቶስ በኩል የተደረገው ቤዛነት የክርስቶስ ኢየሱስ የደም ማብሰስ ያ ያ በመስቀል ላይ የተከፈለው ዋጋ የሚተካ ምን ነገር አለ? ምንም የለም። ኢየሱስን የሚተካ ምንም ነገር ከሌለ ለምንድነው እኔ ስለ ኃጢአት ቤዛነት እያወራሁ አንተ መቶ ብር ቤዛ ነው፣ እገሌ ቤዛ ነው፣ ጫማ ቤዛ ነው፣ ሙሴ ቤዛ ነው፣ ኮቴ ቤዛ ነው፣ አየር ቤዛ ነው፣ ገንዘብ ንፋስ ቤዛ ነው ለምን ትለኛል? ስለ ኃጢአት ነው ማውራው። ስለ ሌላ ነገር ማውራት አልፈልግም። ማርያም ብለ ከጀመርክ ስለፈሰሰ ወደ ማር ለምያወራ ማርያም ተማፍሳለች። እመቤታችን ቅድስት ድንግል ማርያም ደም አላፈሰሰችም። ብታፈስም የእሷ ደም ለዓለም ሁሉ ኃጢአት ስርየት የሚሆን አይደለም። ብታፈስ የሚባል ነገር የለም። አልፈሰሰም ደግሞ አይደለም ፈስቷል አላልኩም። እንደው ቢፈስ እንኳን ዓለምን ሁሉ የሚያድን ደም አይደለም። የእሷበር ማርያም የዳረችው በኢየሱስ ደም እኮ ነው። ይ ይሄ የቤተክርስቲያን አስተምህሮ ነው። ነ ጌታ ኢየሱስ ክርስቶስ ለዓለም ሁሉ ሞቷል ኢንክሉዲንግ እመቤታችን። ኢየሱስ ጌታ ነው ለማለትማታደምሆነግለመረሻሪፍ አሪፍ ነገር እንድታወራ ስለፈለግ ተባረበጣምበተረጋጋመንገድአንስ ደቂ ነው። እመቤታችን ቅድስት ድንግል ማርያም ስትናገር ነብሴ እግዚአብሔርን ታከብረዋል መንፈሴም በመድኃኒቴ በአምላኬ ምን ታደርጋለች? ደስ ይላታል አለች። መሬታችን አዳም አዳም ምን አደረገ? በመጀመሪያ ገነት ውስጥ ፍሬ ይበላ። ጌታ ኢየሱስ ለአዳም ምን ብሎ ተናገረ? ምን ብሎ ተናገረ? ከዚህ ፍሬ በበላህ ጊዜ ትሞታለህ አለ። ትሞታለህ፣ ሞትን ትሞታለህ ወይም ሶስት ፖይንቶችን እንመልከታውን ሲል ሞትን ትሞታለህ አለው እንደ አዳም የዘላለም ሕይወትን ግን አግኝቶ ነበረ። የቀድሞ ነው። አንድ አንድ አዳምተኝ እሺ፣ ካቋረጥ ከኝ እና በጣም እግዚአብሔር እንደ ትልቅ ሰው ነው። አቤት፣ እና አዳም ሞትን ትሞታለህ። ፍሬዋን እንደበላ አልሞትም አዳም ፍራን እንደበላ ይሄ ሞት የሚባለው አሁን ሰዎች ሞት ብሎ የሚያስቡትን ሞት አልሞትም። ምን አደረገ? አይኑ ተገለጠ። የመጀመሪያ ምን አደረገ? አይኑ ተገለጠ። አረ ማርገመት ኢሚዲየትሊ ሞቷል እንደ አለ ኢሚዲየትሊ አልሞተም አዳም ዘጠኝ መቶ ምናምን ዓመት ቆይቶ ነው ከዛ በኋላ ዘጠኝ መቶ ምናምን ዓመት ቆይቶ ሞት አዳም በስጋ እሺ ስለዚህ አዳም መጀመሪያ ያጣው ነገር አለ ያችን ፍሬ በመብላቱ። ሁለተኛ ደግሞ መጨረሻ ላይ ደግሞ ከዘመናት በኋላ ያጣው ነገር አለ። እሺ አዳም ለመቆየት ምን ያስፈልገው ነበር? በህይወት ለመቆየት ለዘለዓለም ዘመን፣ እግዚአብሔር አሁንም በዛ ፍጥረት ላይ ይናገራል ደግሞ እጁን እንዳይሰድ ከዛች ከህይወት ዛፍ እንዳይበላ ከገነት እንዳስወጡ ለዘላለም እንዳይኖር። ያችን ፍሬ ከበላ በዳይ እንደሆነ ምን ይሆናል? ለዘላለም ሊኖር ነው አዳም እንደበደለ ከዛ ከገነት አስወጣው። ዛፏንም በምን አስቀመጣት ይላል? በምትሽከረከር ሰይፍና በኪሩቤል አስጠበቃት እግዚአብሔር። ስለዚህ ከዛች ከህይወት ዛፍ ሰው ሁሉ ሊበላ ይገባዋል፣ የሰው ፍጥረት ሁሉ ለዘላ ዓለም ለመኖር ያቺ የህይወት ዛፍ ጌታ ኢየሱስ ክርስቶስ። በአዲስ ኪዳን የመጣው የአዲስ ኪዳን ሊቀቃን ኢየሱስ ክርስቶስ ጌታ ኢየሱስ ሲመጣ ምን ይላል? በዮሐንስ ወንጌል ምዕራፍ ስድስት ላይ ስጋዬን የሚበላ ደሜን የሚጠጣ ምን አለ ይላል የዘለ ዓለም ህይወት አለ ጌታ ኢየሱስ ክርስቶስ ለሁላችን አንድ ጊዜ መመስቀል ከተሰቀለ በኋላ ምን አለ ስጋውን ሰጠን ደሙን ሰጠን ስጋውን ስበላ ደሙን ስንጠጣ ምን የዘለ ዓለም ህይወት እንዲኖረን ማለት ነው እመቤታችን ከዛ ፍሬ በአዳም በኩል በአዳም በኩል ፍሬውን ቀንጥሳ አልበላችም ያ የህይወት ዛፍ ስለዚህ ለእመቤታችንም ጭምር ጌታ ኢየሱስ ክርስቶስ ምኗል የህይወት ዛፏ ነው እሱን ልትበላ እሱን ልትጠጣ ይገባታል። ስለዚህ ምን አለች እመቤታችን፣ ነፍሴ እግዚአብሔርን ታከብረዋለች መንፈሴም በመድኃኒቴ በአምላኬ ሐሴትን ታደርጋለች። ግልጽ ነው። ስለዚህ ከዚህ አንጻር ጌታ ኢየሱስ ክርስቶስ ቤዛነቱ፣ ስጦታው፣ ማዳኑ ለመቤታችንም ጭምር ዊች ሚንስ። የመጀመሪያው የመጀመሪያው አግኝታታ ላይ እግዚአብሔር ከእርሷ ጋር አልነበረም ወይ? እግዚአብሔር ሁሉን ሲርቅ ለምሳሌ ከእግዚአብሔር ሁሉ ሲቅበዘበዘ እሷ ጠፍታለች? ቅዱስ ገብርኤል ይናገር ምን ይላል? እግዚአብሔር ከአንቺ ጋር ነው ይላል። ማን እግዚአብሔር ከአንቺ ጋር ነው ደስ ይበልሽ ይላል። ሁለተኛ ጸጋ ተገፈፈ? እንደ ይከሰው ጸጋ ተገፋል? አልተገፈፈ ምን ይላታል? ጸጋ ይሙላሽ ወይ እግዚአብሔር ጸጋ ይሙላል የሞላት ነች እመቤታችን፣ ጸጋ የሞላባት ነች፣ እግዚአብሔር ጸጋ የሞላባት። ስለዚህ በጸጋ አልጎደለች በጸጋ አልጎደለችም። ያልተባረከች አደለች ምን አለች ኤልሳቤት በመንፈስ ቅዱስ ስትናገር፣ አንቺ ከሴቶች መካከል የተባረከች ነች፣ የማፀንሽም ፍሬ የተባረከ ነው። ስለዚህ ነገር ግን ከዛ ከህይወት ዛፍ ልትበላ ይገባታል እመቤታችን ብት ለምን የዘለዓለም ህይወት ማግኘት ስላለበት ሁሉ ሊበላ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።